ኢትዮጵያ 2016 የካሴጅ የአድቤካ መማረክ በኋላ ፖክሮቭስክ ራሽያ እጅ ላይ እየወደቀች የመጀመሪያዋ ትልቋ ከተማ እየሆነች ነው። የራሽያ ኃይሎች የከተማዋን ሰሜን ምሥራቅና ደቡብ ተቆጣጥረው መሀል ላይ ቤት ለቤት እየተፋለሙ ነው። ከ94 በላይ የከተማዋ መሀል ህንፃዎች በራሽያ ሰርጎ ገብ ተዋጊዎች ቁጥጥር ስር ወድቀዋል ይላሉ ዘገባዎች። በፖክሮቭስክ ከመንታ እህት ከተማ ሚርኖኽራድ ጋር ከጦርነቱ በፊት የአንድ መቶ ሺህ ሕዝብ መኖሪያ ነበረች። አሁን ግን ሕንፃ ለሕንፃ መንገድ ለመንገድ ባፈሙ እስከሚሳደዱ የሁለቱ የማሉ የተገዘቱ ተፋላሚዎች በስተቀር ሁለት ሺህ የሞላ እንኳ ነዋሪ የላትም የራሽያ ጦር የሎጂስቲክስና የባቡር መናኸሪያዋ ከተማ እጁ ላይ መውደቋ ወደ ቀሪዎቹ ክራማቶርስክ እና ስሎቪያንስክ የመጨረሻውን ጦርነት ለመክፈትና የዲኒፕሮ ፔትሮቭስክ ውጊያን ለማፋፋም መንጠሪያ ሆና ታገለግላለች። የመማሟቻ የምሽግ ከተሞቻቸውን ያጡት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በአካል መገኘታቸው የሚያመጣው አንዳች ፋይዳ ቢኖር ብለው ባለፈው ማክሰኞ ጥቅምት ሃያ አምስት ቀን እዛው ፖክሮቭስክ ተገኝተው አያሌ የከተማዋን ተከላካይ ምድቦች ሲያጀግኑ እንደዋሎ የቴሌግራም ገጻቸው ላይ ጽፏል። ይሄ ሀገራችን ነው፣ ይሄ ምስራቃችን ነው። ፖክሮቭስክን ዩክሬናዊ እንደሆነች ለማቆየት ያለ ጥርጥር የሚቻለንን ሁሉ እናደርጋለን ብለው ነበር። ራሽያ ዛሬ መዳፋ ውስጥ እየጨበጠቻት የምትገኘውን የችነ ስትራቴጂካዊ ከተማ ለመቆጣጠር ጉዞ የጀመረችው ከእሷ በስተ መስራቅ ከምትገኘው የአድቪካ መማረክ ማግስት ጀምሮ ነበረ። ከ21 ወራት በፊት በአድቪካና በፖክሮብስክ መካከል የተሰገሰጉትን እጅግ በርካታ የውጊያ መንደሮችን ሥጋ መፍጫ በተባለ ውጊያ የንፉቅቅ እርምጃ እየተቆጣጠረች ፖክሮብስክ ላይ ለመድረስ እነሆ አርባውን ኪሎ ሜትር ማገባደድ የቻለችው በሃያ አንድ ወራት ነበር። የሩሲያ ፕሬዝደንት ቭላዲሚር ፑቲን አሁን ፖክሮብስክ ላይ ቆመው የዘመቻቸው የመጨረሻ ዋንጫ የሆኑትን ከፖክሮብስክ ሰሜን ምስራቅ አቅጣጫ የምትገኘውን ኮስቲያን ቲፍካና የምሽግ መቀነት የሚሰኙትን ድሮሽ ኪፍካ ክራማቶርስክና ስሎቬኒያስክን ለመቆጣጠር የሰራዊታቸውን ሙሉ አቅም ማቀናጀትና መገስገስ ይችላሉም።